እስራኤልና አሜሪካም ቬኔዙዌላን ሊወሩ ነው ስትል ኢራን አስጠነቀቀች። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫም በካሪቢያን ባህር የአሜሪካንን ወታደራዊ እንቅስቃሴ ያወገዘ ሲሆን የእስራኤል ተጽዕኖም ለቀጠናው ሰላምና መረጋጋት አደገኛ ነው ሲል አስጠንቅቋል። ቬንዙዌላ ስትወረር ተቀምጠን አንመለከትም ብሏል። የኢራን ውጭ ጉዳይ ሚኒስቴር አክሎ በዚህ ጉዳይ ላይ የኢራንና የቬንዙዌላ ውጭ ጉዳይ ሚኒስትሮች በስልክ ማውራታቸው ሲነገር እስራኤልና አሜሪካም አደንዛዥ እጽ በመዋጋት ስም የቀጠናውን ሰላም ለማናጋት እየሞከሩ ነው ሲል አውግዟል። የእስራኤል መንግሥት የካሪቢያንና የላቲን አሜሪካ ሰላም ትልቅ ስጋት መሆኑን የጠቀሱት የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ እስራኤል ከትናንሽ የካሪቢያን ሀገሮች ጋር ያላትን ግንኙነት በማስፋት በቀጠናው ተጽዕኖ ለመፍጠር እየሰራች ነው ብለዋል። ከእስራኤል መንግስት የተሰጠ ምላሽ የለም። እስካሁን በጋዛ ጦርነት ሳቢያም አርባ የሚደርሱ የካሪቢያን ሀገራት የማህበረሰብ ድርጅቶች በእስራኤል ላይ ማዕቀብ እንዲጥሉ መንግስታቶቻቸውን መጠየቃቸው ይታወሳል። ሁለቱ ሀገሮች ኢራንና ቬንዙዌላም በተለያዩ ዘርፎች ትብብራቸውን ለማጠናከር ሲስማሙ፣ በጸጥታ ጉዳይም ቴሄራን ካራካስን ለመደገፍ ዝግጁ መሆኗን አረጋግጣለች። በ1990ዎቹ 25000 ገደማ በቬንዙዌላ ይኖሩ የነበሩ አይሁዳውያን ቁጥር አሁን ወደ 6000 ዝቅ ማለቱ ይነገራል። በቬንዙዌላ መሪዎች የኢኮኖሚ ፖሊሲ ሳቢያም ፕሬዚዳንት ኒኮላስ ማዱሮ አሸነፍኩ ያሉበት ያለፈው ዓመት ምርጫ ውጤት ሺዎችን አስቆጥቶ አደባባይ ያስወጣ እንደነበር ይታወሳል። ሆኖም የማዱሮ መንግሥት የተቃውሞ ሰልፉን በኃይል የበተነ ሲሆን ከ20 የሚልቁ ተገድለው ከ2000 በላይ ታስረዋል። የሀገሪቱ ምርጫ ኮሚሽን ማዱሮ 51 በመቶ የመራጭ ድምፅ አግኝተው ማሸነፋቸውን ከገለጸ በኋላም የተቃዋሚ መሪ ኤድሞንድ ጎንዛሌስ የምርጫውን 67 በመቶ ድምፅ አግኝተው ማሸነፋቸውን የሚያሳዩ መረጃዎች ወጥተው እንደነበር ይነገራል። አወዛጋቢው ምርጫም በመላው ሀገሪቱ አለመረጋጋት እንዲሰፍን ሲያደርግ፣ ለ11 ዓመታት የቆየው የማድሮ ሶሻሊስት መንግስት የሰለቸው ህዝብ አደባባይ ወጥቶ ተፋልሟል። በነዚህ የማዱሮ መንግስት ያገዛዝ ዓመታት በጥቂቱ 8 ሚሊዮን ህዝብ ሀገር ጥሎ ሲሰደድ ከአሜሪካም የነዳጅ ማዕቀብ ጋር ተዳምሮ የሀገሪቱ ኢኮኖሚ ክፉኛ ወድቆ ታይቷል ነው የሚባለው። ፕሬዝዳንት ማዱሮ ለተነሳባቸው የህዝብ ተቃውሞ እስራኤልን ተጠያቂ ማድረጋቸው የኔታንያሁን መንግስት ይበልጥ አንቅቶታል፣ ነው የሚባለው። የማህበራዊ ኔትወርኩን ሳተላይቱንና ሁሉንም ኃይል በእጇ አድርጋለች ያሏት እስራኤል ከስልጣን እንዲወገድ ለማድረግ የህዝቡን ተቃውሞ ከኋላ ሆና በገንዘብ ጭምር ደግፋለች ሲሉ ከሰዋል። እስራኤልና ቬንዙዌላ ከ2009 ጀምሮ የቀድሞ መሪ ሊያኔው የጋዛ ወረራም ምላሽ ድጋፍ ካቋረጡ በኋላ ወይም ግንኙነት ይፋዊ ወዳጅነት የላቸውም። ፕሬዝዳንት ኒኮላስ ማዱሮ ከላቲን አሜሪካ መሪዎች እስራኤልን በማውገዝና ፍልስጤማውያንን በመደገፍ የሚወዳደራቸው የለም ይላሉ የተለያዩ ወገኖች። አሜሪካም ማዱሮ በእስራኤል ላይ ያቀረቡትን ክስ ውድቅ በማድረግ ከስልጣን ልታስወግዳቸው ያዝለቀቅ ያለ ሙከራም በተለያየ ጊዜ አካሂዳለች። ሆኖም ሁሌም ከማዱሮ ጎን የማይለዩት ሩሲያም፣ ቻይና፣ ሰሜን ኮሪያና ኢራን ድጋፍ ሲቸሯቸው ቆይተዋል። ደም ያፋሰሰውን የምርጫ ውጤት በመደገፍም ሀገሮቹ ዕውቅና ሲሰጧቸው እነ ሜክሲኮ፣ ኮሎምቢያ እና ብራዚል ማዱሮ የምርጫ ድምፅ ቆጠራም ተጣርቶ እንዲቀርብ ይፈቅዱ ዘንድ ሲጠይቁ ሩቅ ያሉት እነ ቻይናም ድጋፍ መስጠታቸውን ከግል ጥቅማቸው ጋር አያይዘው የተቹ በርካቶች ናቸው። እነ ቻይናና ሩሲያ በየትኛውም ሀገር በሚነሱ የሕዝብ ተቃውሞች አንድም ጊዜ ከሕዝብ ጎን ቆመው እንደማያውቁ እናም አሁን ማዱሮ ለእስራኤል ከነበራቸው ጥላቻ አሜሪካም እርሳቸውን ለማሰር 50 ሚሊዮን ዶላር ሽልማት ይፋ ማድረጓና አፍንጫቸው ስር ወታደራዊ ክምችት መጀመሯ በእርግጥም ትልቅ ስጋት ላይ ቢጥላቸው ምን ይፈረዳል ይላሉ። ፕሬዝዳንት ዶናልድ ትራምፕ በካሪቢያን ባህር በአደንዛዥ እጽ ዝውውር በሚጠረጠሩ መርከቦች ላይ እርምጃ እንዲወሰድ ማዘዛቸውን ተከትሎ በተፈጸሙ ጥቃቶች በጥቂቱ ሰማንያ የሚጠጉ ሰዎች መገደላቸው ይታወሳል። እንዲሁም የአሜሪካም የጦር መርከቦችና ከፍተኛ ቁጥር ያለው ሰራዊት ወደ ቬንዙዌላ ማስጠጋታቸው ታውቋል። እናም በጋዛ ጦርነት ሳቢያም ጸብ ገጥመው የነበሩት ሦስቱ ሀገሮች ኢራን፣ እስራኤልና አሜሪካ ዳግም ላቲን አሜሪካ ላይ ይገናኙ እንደሆነ እስካሁን ማንም አያውቅም። ሁለት ሚሊዮን ገደማ ህዝብ ያላትና ከዓለማችን ድሃ ሀገሮች አንዷ በሆነችው ጊኒ ቢሳው ወታደራዊ የመንግሥት ግልበጣ መካሄዱ ተነገረ። ዛሬ ከሰዓት በኋላም በቤተ መንግሥት አካባቢ የተኩስ ልውውጥ መካሄዱን ተከትሎ የሀገሪቱ ፕሬዚዳንት ኡማሮ ሲሶኮ ኢባሎ በወታደሮች ተይዘው መታሰራቸው ታውቋል። በዋና ከተማ ቢሳው ከሰዓት ከ8 ሰዓት በኋላ የተኩስ ልውውጥ እንደነበር የአይንማኞች ገልጸዋል። መፈንቅለ መንግ መንግስቱ በሀገሪቱ ዋነኛ የተቃዋሚ እጩ መስፈርት አላሟሉም በሚል የተሰረዙበት ምርጫ ከተካሄደ ከሶስት ቀናት በኋላ የተፈጸመ ነው ተብሏል። የምርጫው ውጤት በነገ ዕለት የሚጠበቅ ሲሆን ፕሬዝዳንቱና ዋነኛ ተቀናቃኛቸው ፈርናንዶ ዲያስ ማሸነፋቸውን ከወዲሁ መግለጽ ጀምረው እንደነበር ተመልክቷል። ሆኖም ዛሬ ሳይጠበቅ ወታደሮች ፕሬዝዳንቱን ገልብጠው ስልጣን መያዛቸውን ይፋ ሲያደርጉ ነዋሪዎች ከተኩስ ለማምለጥ በየአቅጣጫው ሲሸሹ መታየታቸውን የተለያዩ መገናኛ ብዙሃን ዘግበዋል። በፖርቹጋል ቅኝ ተይዛ የነበረችው ጊኒ ቢሳው እንደ ኤውሮፓውያኖቹ አቆጣጠር ከ1980 ወዲህ 9 ጊዜ መፈንቅለ መንግስት ተካሂዶባታል፣ አሊያም ተሞክሮባታል። ዛሬ ስልጣን የጨበጡት የጦር መኮንኖች ሕዝቡ እንዲረጋጋ ሲጠይቁ፣ ፕሬዝዳንቱን የት እንዳደረሷቸው እስካሁን አልታወቀም። እስያም በእሳትና ውሃም ከባድ ጥቃት ደርሶባት ውሏል። ታይላንድና ኢንዶኔዥያን በመታው ታይቶ ያልታወቀ በተባለ ጎርፍ ከ60 በላይ ሰዎች መሞታቸውና ከ2 ሚሊዮን የሚልቁ መጎዳታቸው ይነገራል። በታይላንድ በ300 ዓመታት ውስጥ ጥሎ የማያቅ በአንድ ቀን ብቻ 335 ሚሊ ሜትር ዝናብ መጣሉን ዘገቦች አመልክተዋል። አስር ግዛቶችን ያጥለቀለቀው ጎርፍ ቁጥሩ በውል ያልታወቀ ቤትና ንብረት ሲወስድ ሁለት ሚሊዮን ሕዝብ መጎዳቱ ተነግሯል። በየአቅጣጫው የድረሱልን ጥሪ እየቀረበ መሆኑ ሲነገር የነፍስ አድን ዘመቻው ተጠናክሮ ቀጥሏል። በደቡብ ምስራቅ እስያ በየአመቱ በዚህ ወቅት የክረምት ዝናብ የተለመደ ቢሆንም የአሁኑ ግን ከወትሮ እጅግ የከፋ ነው ይላሉ ባለሙያዎች። በሆንግ ኮንግ ደግሞ ሰማይ ጠቀስ ሕንፃዎች ላይ በደረሰ ከባድ ቃጠሎ በጥቂቱ 36 ሰዎች መሞታቸው ተነግሯል። የቃጠሎው መንስኤም ያልታወቀ ሲሆን በፍጥነት ተስፋፍቶ ሶስት የሚደርሱ ሰማይ ጠቀስ ሕንፃዎችን ክፉኛ ማውደሙን ባለስልጣናት ገልጸዋል። እሳቱን ለማጥፋት 800 ገደማም የአደጋ ጊዜ ሰራተኞች ቢሰማሩም ለሰዓታት የዘለቀውን ቃጠሎ ማቆም አልቻሉም ነው የተባለው።